ጋይስ እንግዲህ በተንካሻ ፕራንክ ምክንያት እንግዲህ እዚህ ደረጃ ደርሰዋል ማለት ነው። በነገራችን ላይ በጣም ነው ማዝኖ በተለይ ደግሞ በሀይሚ ማለት ነው። በጣም ነው ማዝኑ ለምን ዶ ታውቃላችሁ? በጣም ነው ማወዳችሁ፣ በጣም ነው ማከብራችሁ። ሰሞኑን ነው መስራት ወይም ደግሞ ያው ትንሽ ቆጭ አለው በእነሱ መስራት ካቆምኩኝ ስላልተመቸኝ ነው በነገራችን ላይ። እና ትላንትና እዛ ሄዳ ምናምን ስትለምን ነበረ ምናምን ልከሳለሁ ያለ ነበረና በጣም ከባድ ነው። በነገራችን ላይ የሴት ጣጣ አልቅም ማለት ነው። በሴት የተነሳ ነው ይሄ ላይ ይደረሱ ማለት ነው። ግን በዚህ አጋጣሚ ለሀይሚ አንድ መልእክት ማስተላለፍ የሚፈልጉ ማለት ነው። ይሄ ልጅ እውነት ለመናገር በተንካሻ ምክንያት አንቺ አንቺ ባታካብጂ ፕራንክ መሆኑን ብታምኚ እዚህ ላይ አይደርሱም ብዬ አስባለሁ። በተለይ በእናንተ የተነሳ ነው እነዚህ ልጆች የተጣሉት ወይም ደግሞ የተደባደቡት ማለት ነው። ብሩክና ዳኒ ማለት ነው። ሲጀምር ዳኒ አንድ ነገር ልንገራችሁ፣ የተጠቀመባት ነው ያላወቀችው ማለት ነው። በዚህ አጋጣሚ 100 ሺህ ሊገባ ነው። እኔ ሰብስክራይብ አላረኩም። ባይ ዘ ወይ እኔ በእነሱ ነው አወቅኩት፣ ሲጀምር አላውቀውም ማለት ነው። እና ምን ልላችሁ ፈልጌ ነው በዚህ አጋጣሚ እንግዲህ ሰላም ሊበላችሁ በጀመራ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ ነው ያለው። እግዚአብሔር ይመስገን ሰላማችሁ ብዙ ትበልልኝ። እኔ የማንም ጥላቻ ለብኝም። ታውቃላችሁ ደግሞ የሀይሚና የቡራ እንዳትከፉ። ለምን አስተያየት ነው የምሰጠው ከስድብ ነጻ የሆነ ማለት ነው። ከዚህ በፊት ታውቃላችሁ እውነት ለመናገር ብዙ መስዋዕትነት ከፍሏል ብሩኬ ለሀይሚ ማለት ነው። ያልከፈለ ነገር የለም ከመጀመሪያ እስካሁን የምትከታተሉ በደምብ ካላችሁ ማለት ነው፣ ላይ ሚስል እንግዲህ ብዙ ነገር አሳልፏል። አስቦት ከዚህ በፊት ለእሷ ብሎ ነው ዱባይ ስንት ነገር ቻንስ ነበረው፣ እዛ የመኖር የመስራት ለእሷ ብሎ ነው የተው ማለት ነው። አውቃላችሁ፣ ሚዲያ ላይ ያለው ነገር ነው ለእሷ ብለው። ሁለተኛ ደግሞ አንድ ባለፈው የመጣ ልጅ ቀለበት እሱ ሳ ቀለበት አድርጋ ነበረ ምናምን ምናምን እሱም ተረቷት። ምንም በቃ በነገሮቹ እሺ ብለው እቅርቷን ተቀብሎ ከሷ ጋር የሆነው ነበረ እና ያ ያ ሁሉ ስንት ፕራንክ አድርጋለች። እና በጣም ነው ማዝነው ማለት እዚህ ደረጃ ላይ ስለደረሱ ብቻ ማለት ነው። ፕራንክ ነው ፕራንክ ከተባ አንድ ሰው የሰው ልጅ ደግሞ እምነት ከሌለ መኖር አይችልም። ባይሰው ስለተዋደሽም ስለተፋቀቀሽም አብረሽ መኖር ነው አንደኛ ከተተማመንሽ በቃ ከተረዳዳሽ ነው። እና ሀይሚ ይመስለኛል ትንሽ እምነት ይጎላታል መሰለኝ። በብሩክ ያላት እምነት ትንሽ ይጎላል ብዬ ነው ማስበው። ይሄ ልጅ እንኳን እሷ አጠገብ ያለችው ሴት አይደለችም። እኛም ብሩክ እንደዚህ ያደርጋል ብለን አናስብን በጭራሽም፣ አይነ አላምንም። እኔ በበኩሌ ማለት ነው። እና እንግዲህ በዚህ ፕራንክ ተጋግሎ እንግዲህ ባታካብድ ነገሮቹን ባታቀጣጥል፣ ለነገሩ ሴት እኮ ከባድ ናት ጌተን እና እሷ ብታረጋጋ ኖሮ ይሄ ላይ አይደርሱም ብዬ አስባለሁ። ገባችሁ አደለ? ያቺ ልጅ ደግሞ የፈለገችው ይመስለኛል እነዚህ ልጆችን ለማለያየት ነው። ከዚህ በፊት ስንት ሰው ታውቃላችሁ ብሩክና ሀይሚ አብሮ እንዳይኖሩ ስንት ሰው ተቀጥሮ ሁሉ እንዲለያዩ ሲያደርጉ ነበረ እና አልተሳካም። ግን በዚህ ይመስለኛል ሶስ የመጣችው ሳስበው፣ እነሱን ለማለያየት ነው ብዬ ነው በዚህ ደረጃ እንግዲህ ተስፋ ቆርጣለች አይሚ ማለት ነው። ከዚህ በኋላ እነሱ ህይወት ጭራሽ እኮ እነሱ ህይወት ውስጥ አንገባም እነሱ እንደፈለጉ መሆን አለባቸው ስትል ነበር። እና ጭራሽ አስባለች እኮ ከዳኒ ጋር መኖር ማለት ነው። ጋይ ሳይሚዬ፣ አይሚዬ ወደ ራሴች ተመለሺ። አንዳንዴ በስሜታዊነት የምንወስነው ውሳኔዎች ለህይወታችን ከባድ ነው ብዬ አስባለሁ። በተለይ ቡሩኬን የመሰለ ወንድ ልጅ ለሴት ልጅ ያለው ክብር፣ ላንቺ ያለው ክብር ላንቺ ያለው ፍቅር የተለየ ነው፣ ይሄ ልጅ ማለት ነው። ወደ ራስሽ ተመልሰሽ ቆም ብለሽ ብታስብ፣ የሰው ልጅ ያጠፋል። ያቺ ልጅ ፕራንክ ላይ ማምጣት አልነበረበትም፣ እኛም እንስማማለን። ለምን ከዚህ በፊት ስለተጣላችሁ ነው፣ ሌላ ምንም ኬስ ኑሮ አይደለም። ማምጣት አልነበረበትም፣ ተሳስቷል። የሰው ልጅ ነው። ገባችሁ? ስራ ብላችሁ እስከጀመራችሁ ድረስ ደግሞ እንግዲህ ምንድን ነው መረዳዳት አለባችሁ ብዬ አስባለሁኝ። ስለዚህ ከዚህ በኋላ የነሱ ሕይወት ውስጥ አንገባም፣ እነሱም እንደፈለጉ ይኖሩ እኛም እንደፈለግን እንኖር አለች ሀይሚዬ፣ ትላንትና ቪዲዮ ላይ ማለት ነው። እና በጣም ነው የገረመኝ። ይሄም ደግሞ ዳን የምትባለው ነገሮቹን ቆም ብለን እንደተማረ ሰው ፕራንክ መሆኑን ተረትብ እዚህ ላይ ባትደራረሱ አሪፍ ነበረ። በዚህ አጋጣሚ ጀግና ነው ቡራይ፣ በርግጥ ጀግና ነው። በጣም ትዕግስተኛ ነው። በጣም ነው የታገሰው ምናምን ግን በሀይሚ የተነሳ እንደዚህ መጣላታችሁ በጣም ነው ማዝኖ። በነገራችን ላይ ስለዚህ ወደ ራሳችሁ ተመለሱ። ይሄ በፊቱ ሀይሚ እና ቡራ ነው የምንፈልገው ጋይስ። በቃ ያስጠላል እንደዚህ በሴት መጣላት፣ ሴት በተሞላ ማለት ነው። ስለዚህ ወደ ራሳችሁ ተመለሱ። እኔ በጣም ነው ዩቱብ ላይ ያለው ሁኔታ በጣም ነው የሚያስጠላ በነገራችን ላይ ስለዚህ ከሳሎ ምናምን እንግዲህ እግዚአብሔር ሰላምን ያምጣ ጋይስ።